እኔ እርግ ልንሳቃስ ሌባ ሙሸታም አልነበረችም። ከሱ ይልቅ ሌላ ነገር ልንገርሽ። ምንድን ነው? ሜሮን ወይዘሮ ባዮች ብቻዋን እንዳልሆነች እርግጠኛ ነኝ። ስለዚህ ብትጠነቀቅ ይጥሩ ይመስለኛል። ሰላም እንዴት ናችሁ? የነጅን ኩኪንግ ቤተሰቦች ኖላዊ ተከታታይ ድራማ አንድ መቶ አስራ አራትን ይዤላችሁ መጥቻለሁ። ላይክ፣ ሼር ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ ሜላት ሜሮኑን ከቀጠረቻት በኋላ ተገናኝተዋል። ሜላትም ስለሁሉም ነገር ትነግራታለች። ወይዘሮ ሜላት ብሪዛ መታ ነበር ስትደራደራት የነበረው ሜሮኑን እና ደግሞ ስለምታውቀው ነገር ሁሉ ስለ እርግብና ስለ ባዮሽ እንድትነግራትም ጠይቃታለች። እሷም እርግብን የማውቃት ባዮሽ ጋር ተከራይታ ስትኖር ነበር እርግብ ሌባ አይደለችም፣ ውሸታምም አይደለችም። ምናልባት ያለችበት ሁኔታና ባዩሽ ናት እንደዚህ ያደረገቻት፣ እያለች ለወይዘሮ ሜላት ትነግራታለች እና ደግሞ ወይዘሮ ባዩሽ ብቻዋን አይደለችም፣ ከጀርባዋ ብዙ ሰዎች አሉ፣ ትጠነቀቂ ጥሩ ነው እያለች ሜሮን ትነግራታለች። ማለት ምን አይነት ሰዎች እያለች እሷም ትጠይቃለች። እኔ ስለ ሰዎቹ አላውቅም፣ ግን ባዩሽ ከታሰረሽ ጀምሮ እርግጠኛ ነበረች እንደምትፈታ። እየመጡ የሚጠይቋት ደግሞ ትልልቅ ሰዎች ናቸው ትላታለች። ሜላትም ግራ ትጋባለች። እንዲህ ምን እያልሽ ነው ሜሮን ትላለች። አዎ እኔ ስለማውቀው ነግሬሻለሁ፣ ብትጠነቀቂ ጥሩ ነው፣ አደገኛ ሴት ናት ትላታለች። እሺ እርግብ የት ናት? የት እንዳለችስ አታውቂም? ትላታለች እኔ እርግብ የት እንዳለች አላውቅም። እኔ እስር ቤት እያለሁ ካለኝ ብር ላይ ነበር ሰርቃኝ እየጠፋችው፣ ትላታለች እና ደግሞ እኔ የታሰርኩት እርግብ ያለችበትን ቦታ ልሰጣት ለባዮሽ በብር እየተደራደርን ነበር አጋጣሚ ስላልተስማማን ሽጉጥ እኔ ላይ መዛብኝ ነበር። ፖሊስ ያገኛት መንገድ ላይ በዛ ነው እስር ቤት የገባችው ትላታለች። ወይዘሮ ባዩሽ ወይዘሮ ሜላት የምታስበው እስር ቤት የገባችው ባዩሽ፣ እነሱ ላይ ባደረገችው ወንጀል ባደረገችው ሴራ በዛ ይመስላት ነበር። ዛሬ ግን እውነቱን አውቃለች ባዩሽ ከእስር የገባችበት በወይዘሮ ሜሮን ላይ ባደረገችው ነገር እንደሆነ ዛሬ ይገብቷታል። ምናሴ ደንብላልን ተከታትሎ ስለደረሰባት የእርግብ ጓደኛ ጋር ምን ታደርግ ያለሽ በማለት በጣም ተበሳጭቷል። በቤት መቶ ከሰላም ጋር ያወራል ሰላም ጋር ምንም መግባባት አልቻሉም በቃ ተይኝ ብቻዬን ነው የምሆነው እያለ ይበሳጫል እንዲህ እኔ ልተው አልችልም ምን ሆነ ነው ወንድሜ ትላለች ሰላምም እሱ ከእርግብ ጋር ግንኙነት አላት ድንብላል እያለ እያሰበ ስለነበር ያን ደግሞ አረጋግጦለታል ከእርግብ ጓደኛ ጋር ሲያያት እና በጣም ተናድቷል ድንብላልም ስትመጣ የት ቆይተሽ ነው በማለት ይጠይቃታል። ድንብላልም እኔ ሲሆነኝ የት ቆያለሁ እያለች ስትዋሸው አንገቷን አንቆ ያስፈራራታል። እሷም ትታ ትሄዳለች። ሰላም ወደ ሀና ደውላ እባክሽነኝ ወንድማችንን አሞታል ትላታለች። አናም ደንግጣ ትመጣለች። አላውቅም ግቢና ጠይቂው ትላታለች። ምናሴም ለሀና ሁሉን ነገር ነግሯታል። እኔ ከዚህ በፊት ድምብላልን ጠርጥሪያት ነበር ከእርግብ ጋር ግንኙነት እንዳላት። አሁን ደግሞ ያው የእርግብ ጓደኛ ጋር አብራሁና አየኋት፣ ምግብም ይዛ ትሄዳለች ይላታል። እንዴ የእርግብ ጓደኛ ማለት ተምቹ ነው ትለዋለች። ምክንያቱም እነ አሴር እና አቶ ኖላዊ ተምቹ ጠፍቶ እያሉ በየቀኑ ፍለጋ ላይ ናቸው። የት ነው ያለው በማለትም ትጠይቃለች። አላውቅም፣ ሂጅና ጠይቂያት ይላታል። ሃናም ድምብላል ጋ በመሄድ ትጠይቃታለች። እንዴ ምን ማለት ነው? አላውቅም ካለች በኋላ እኔ ለዋሽሽ አልችልም በማለት ሁሉንም ነገር ትነግራታለች። እኔ መንገድ ላይ ነው ያየሁት፣ ስለዚህ ደግሞ በጣም ጥውልግ ብሎ ያሳዝናል። ለዛ ነው ምግብ የምወስድለት እና አንቺም እንደ ቤተሰቦችሽ እሱን ሌባ አትዩም በማለትም ትጠይቃታለች። አልለውም እንደ እኔ እኮ ከቤተሰቦቹ በፊት ያገኘኋቸው ናቸው እነተምቹ። ስለዚህ አሁን ያለበትን አሳየኝ ትላታለች። እኔ ያለሁበትን ማንም እንዳያውቅ ብሎኛል። የምናገረው እሱን ጠይቂው እሺ ካለ ቦታውን አሳየችለው ትላታለች። አሲርም መንገድ ላይ ቁጭ ብሎ ብቻውን ያጨሳል። አቶ ኖላዊ ይመጡና ከጎኑ ቁጭ ይለዋል። እንዲ መንግስት ያቃተውን ነዳጅ ሁሉ ቁጭ ብለህ በየመንገዱ ትቆፍራለህ እያሉም ሙድ ይይዙበታል። እንዲ እርስዎ ደግሞ ምን ያደረጋሉ እዚህ ይለዋል። እኔም ብልህ ሃና በዚህ ስታልፍ አየኋት በማለትም አቶኑ ላይ ይነግረዋል። ድንገት ሀና ትደውላለች። እንዲህ ሀና ደወለች በማለት ወደ ሀና አባት ይዞራል። አሲር እና አንሳዋ ይለዋል ስልኩንም። እሺ በቃ እርሶ ካሉ በማለት ያነሳል። ላግኝ ይፈልጋለሁ ትለዋለች። አቶኖላዊ ሄድ ይሉታል። ሀናንም ሊያገኛት አሲር ይሄዳል። ስለ ጉዳዩ ብቻ ንገሪኝ ሌላ ምንም ማውራት አልፈልግም ይላታል። ድምብላል ስለነገረችው እና ሲር ተምቹ ያለበትን ቦታ መናገር አልፈለገችም፣ ግን በህይወት አለ ብላም ትነግረዋለች። እሱም በጣም ደስ ይለዋል። ሀና ከዛ በፊት አሲረን አግኝታው የማወራህ አለኝ ብለው ነበር። ምንድን ነው የምታወሪ? ከዚህ በኋላ ምንም አይነት ወሬ ማውራት አልፈልግም። ስለዚህ ታይኝ እያለ ነበር አመናጭ ቃት የሄደው ዛሬም፣ ስለተምቹ ስለተምቹ ስለነገርሽኝ ያመሰግናለሁ ይላታል። እኔም ብልህ ተጣላን እኮ ትለዋለች። ከማን ጋር በማለትም ይጠይቃታል። ከእዝራ ጋር ትለዋለች ምን ማለት ነው? እኔ ደስ የሚለኝ ይመስልሻል? የሚወዱት ሰው እኮ የሚወደውን ሕይወት ደስተኛ ሆኖ ሲኖር ማየት ራሱ ደስታ ነው። እኔ በእናንተ ጸብ ለምን ደስ ይለኛል በማለት ይቆጣል። እኔ ልንገርህ እንድታውቅ ብዬ እንጂ ይህን ያክል አንተ ትደሰታለህ፣ ትከፋለህ ብዬ አይደለም፣ ይቅርታ ትለዋለች። ከዚህ በኋላ እኔን እንደዚህ እንዳታስቢኝም ብሎ ያስፈራራታል። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጆን ኩኪንግን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ነጆን ኩኪንግን ላይክ አድርጉ፣ ሰብስክራይብ አድርጉ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን ባይ